የሚቆጣ ማንነትም የለኝም። ችግር የለው፣ ምንም ችግር አንቺ ደግሞ ችግር የለው። ምናምሮች ነገር አታባበሽ። ትክክልም እኳ ትፈተሻለ እንዴ? አረ ችግር ቢፈጠር እንኳን በዚህ መንገድ ነው። በእውነት በጣም ይቅርታ። እኔ ሰላም ሰላም። የጠምረ ሲኒማ ቤተሰቦች፣ ዛሬ እንግዲህ በአዲስ ፕራንክ ተመልሰን መተናል። ማንነው ፕራንክ የምናረገው? ማኪን ማኪን፣ ዛሬ ፕራንክ እናረጋታለን። አቡሽ ከስር ውሃ ሊቀዳ ሄዷል፣ ማለት ሊቀዳ ልኩ፣ ሊገዛ ሄዷል ወንዝኑ እንዲያለው እስክትመጣ የበደ ብራንክ ነው የምናረጋት ዛሬ በትልቁ ነው። ዲስርስፔክት እናረጋታለን፣ እናመነጫጭቃታለን። ለእኛ ክፉ እንደሆነች ምናምን አርጊ ነው የምነግራት። ምን ልትለን እንደምትችል አላቅም። እንግዲህ ማን እንደሚደርስላት ፈጣሪ ይወቀላት። እናጣድፋታል ለሁለት ማለት ነው። የለም ዛሬ ምን ማረጋ አይቻለም። እንደ ባለፈው ኪራ አይመጣም። የለም ኪራ ማኪ ነፍሷን እናወጣዋለን። ለማንኛውም ካሜራችን እናስተካክላል ንቶሎ ብር አያስታውቅም ትንሽ ወደዚች ትንሽ በጣ በጣ ገና ሳያት አንጀቴን እንዳትበላይ ልጅቷ ርምና ሮኮች ስትል ነው ገና የምተዋት እሺ

ግባ ግባ ግባ አረግን፣ ተው። አንዳችሁ ጻፉልኝ። ጥፍሬ ምንም እየተመቸኝ አይደለም። ወገን ተው ጻፉልኝ፣ እስክሪፕት አላከንዴ እኔ እንጃ ስቼክላ አደርግ ሃና የሲን ሰባት ልብስ ልበሽ። አልገባ አልገባ። በቃ ቀጣይ እስኪላፍ ድረስ ይሄንን እንሰራለን። ሂጂ ሃናን አባቢያት ካንቺ ጋር ነው ሲነው። ሂጂ ማለት ውስጥ ገብቼ ምዘር ልንቀረጻው እየለበሰች ነው። እስክትለብስ ድረስ አንቺ እያነበብሽላት እያባባልሻት፣ እንድንፈጥን ነው እኮ የልብስ ሰዓት አለ፣ እስክሪፕት ነው የምናነብበት ሰዓት አለ። አይደለም? ሰው ሁሉም ነገር አቃሎ ባቲ ግን ደስ ይለኛል። ቅርታ ግን ይንስልሽ። ናሁ ሰው ልብሷን ትቀይር ጨርስና እዚህ መተን እናጠናለን። አይ እንድንፈጥን እኮ ነው፣ ቶሎ ጨርሰን መሄድ አፈልግኝ በጊዜ። እንዴት ኮ ችግር እኮ አደለም ሲጀመር። አንቺ ከቀን ጀምሮ እንዴት እንዴት ንፍስ ያደረግሽ የነበረው በጣም ይቅርታ ግን በእውነት በጣም ይቅርታ። ይህንን ስልሽ ግን አይዶኖ ቢ እራስሽን እንደ ፌመስ ምናምን አይተሽ ነው ወይ? እዚህ የተገናኘነው ሁለታችንም ለስራ ነው አደለ? ፌመስነትሽን ሌላ ቦታ ላይ መጠቀም ይችላል። እዚህ ስራ እስከሆነ ድረስ ምንድን ነው አንቺ የበላይ በላይ የሚያደርግሽ? ይቅርታ፣ የምን የበላይነት ነው? የበላይ ሆኜብሻለሁ? በጣም ሆነሽብኛል ሽብኛል። እንዴት ፍሮንት ስታደርጊኝ የነበረው? እንዴት ነው ሳደርግሽ የነበረው? ምን ብዬ ልንጋርሽ? ብቻ ግን ታውቂዋለሽ አደለ? ኤንዌስ አሁን እኔ ስራዬን በትክክል ሰርቼ መሄድ ነው የምፈልገው ምንም ፀብም ምናምንም ንትርክም አልፈልግም አንቺ ፊም ስናሽን ተጠቅመሽ ቢ አይዶ ነው እኔ እንደውም እኮ አዲስ ነሽ ብዬ በጣም ልንከባከብሽ እየሞከርኩ ነው ያለሁት አደለ በጣም አየን እኮ መንከባከብ አየን እኮ እንደዚህ ነው እንዲ መንከባከብ እሺ በቃ ችግር የለውም አሁን ወደ ስራ ንቀ ሂጂ እናብቢያት አ አልገባም አላናብባትም ምናምንሽ ነው በንፋይተን ይሻላል እሺ ዳይሬክተር ነኝ አደለ አዘዝኩሽ ግቢና አባቢያት አልገባም አላባብላትም ካሜራ ያለው እዚህ ነው ላይት ያለው እዚህ ነው አደለ መኝታ ክፍል ምንድን ነው እሱ የምሰራው አልገባም አላባብላትም ነው እሱ ምን አንተ ሲጀመር መድረሻ ክፍል አይደለም። ከቀን ጀምሮ ግን ቢና የታተለለ ሁኔታ እንዴት እንዴት እንደነበር አሁን እንደገና ደግሞ መታ ግቢና ውስጥ አባባያት ምናምን ትላለች። በጣም ሪያክት ስታደርጊ ነበር። አይ ልንገርሽ ለሌላ ጊዜሽ፣ እኔ ችግር የለውም እኮ ነገ ከነገ ወዲያ እኮ እንለያያለን አይደለ? ግን ለሌላ ጊዜሽ ግን እንደዚያ አትሁኝ። እንግዲህ እኔ እስከዛሬ ድረስ እየሰራው ነው አንጂ የመጀመሪያ ሆነሽ አንደኛ ነገር እንደዚህ አይነት ቅሬታ አስጠ ሁለተኛ እቃዋለሁ ሌሎቹ ዝም ብለውሽ ነው በቃ

እንዴ፣ እኔ እናንቺ እንደዚህ እኮ መገማመት የለብን። በቃ እሷ እየሰራች ነበረ። ደግሞ ፍሮንት የምታደርግበትን መንገድ አስተካክል። ንገሩኝ፣ ምንድን ነው ፍሮንት ሳደርግ የተሳሳትኩት? ሰው ዲስሪስፔክት ታደረጋለች፣ ማን ጋር እኔ? በዛ ላይ ደግሞ ልቤን ዬ በትክክል ራሱ እኮ አትነግረንም አይደለ? መጀመሪያውን ትልልና እኛ እንድንጨርሰው ነው የምትፈልገው። እኔ ደግሜ ደግሜ አይደል እንደ የምነግራችሁ ምክርተኛ ነው እንደ

በቃ እሺ አሁን ሁሉንም ነገር እንተውና ስራውን እንስራ፣ ስንጨርስ እናወራለን። ምንድን ነው የምንጨርሰው? በአንቺ አይነት ሁኔታ ምንድነው እሱ የሚያልቀው? ውስጥ ግቢን፣ እሷ ልብስ ስትቀይር ሂጅን፣ አባቢያት። ትይኛለሽ እንዴ? ልብስ እየተቀየረ አይደለም እኮ ጸጉር እየተሰራ አባብዬ ነው የሚሰራው። እኔ ምሰራለሁ አደ ይሆን? በቃ የአንቺ ስራሽን ዳይሬክተር ነሽ አይደለ? እኔ ግን አክተር ነኝ። ሶ አንቺ ነሽ ለእኔም እኮ ልታስረጅኝ የሚገባ ዳይሬክት ልታደርጊ የሚገባ እንጂ ግቢን፣ አባቢያት፣ ሂጅ አላባብላትም። አንቺ ከሆነሽ እንደመጣሽ እኔም አክተሮኜ ሰርቻለሁ። አይደለም። እና ልብስ እየቀየሩ ምንም እያደረጉት ሂጅና አባቢ ከተባልኩኝ እሺ ብዬ ነው ማባበል። አሁን እሷ ማለት ትችላለች አይደለ፣ ዲያሎጉን ከሸመደደችው ዳ አባባል አይጠበቅባት፣ ያችኛው አሳካል ስለዛችኛዋ እሷ ምን አገባት፣ እሷ ምን አገባት የምትለው አክተር እኮ ናት። ሁለቱም እኩል እንዲመጡ ተጋግዘው ነው መድረስ ያለባቸው። ይኸውልሽ፣ ማኪ እሷ የራሷን ስራ ጥንቅቅ አጋ ጨርሳ ንመጣችሁ። ስለዚህ በቃ የኖሎቹን ድክመት እሷ መሸፈን የለባትም። እንደኔ ማለት ልክ ነሽ፣ ይረዳሻለሁ ረዳሽ አለው። ልክሽ ግን ደግሞ አይደለም የሌሎቹ ድመት መሸፈን የለብሽም። ችግር መሆን አለብሽ ዲስፕሊን፣ በዚህ ነው የምለኪው፣ በዚህ ነው ማኪ ሙሉ ቀን ነበር ምንድን ነውየተለየ ነገር ምንድን ነው? እንደሳሰራት ምን ተፈጠረው? ተመናጭቄባታለሁ ሷለ አርፍዳ መታ በክብር ተቀብዬ እሰይ እንኳን መጣሽ እየጠበቅልሽ ነበር ብዬ አባብዬ ሰላሳ ጊዜ እንደ ህፃን ልጅ ነው ሰላሳ ጊዜ እየተናገርኩኝ ሲጀመር የሚቆጣ ማንነትም የለኝም። አሁን እራሱ እኮ እየተቆጣሽ እኮ ነው። ሲጀመር አንዱነት ልንገርሽ ያገናኝን ስራ ነው እሱ ሲኖርና እሱ ሳይኖር ያለሽ አመለካከት አንድ አይደለም። እኔ እኮ እንደሱ ፌመስ መሆን የለብኝም። እኔ እንድታከብሪኝ በቃ እኔ ዚረስ የመጣው ለስራ ነው። የተፈጠረው ከእሷ ጋር አልተስማሙም። በቃ ልጅቷ የራሷን ፕሮግራም ዲያሎጓን ሸምልዳ መጣል ውስጥ ግቢ እና ከሌላ ሰው ጋር አባቢያት አለች። በቃ ሸምልዳ ከመጣች የራሷን ነው ብላ መውጣት ያለባት አይደለም። የራሷ አይደለም አይደለ ለስራ ነው የተገናኘነው። ልቅ ሰዎች ነን። ድምፃችሁ ታች ረስ ይሰማል። በስነ ስርዓት ተነጋግረን ንፍታ። ምንድን ሆናችሁ ነው? ግን እኔ የራሴን ጨርሼ ስክሪፕቴን እዚህ ጋር እያጠናሁኝ ነው አይደለም? ውስጥ ደግሞ ልብስ እየቀየርች ነው፣ ግቢና አባቢያት አለችን። ኦኬ እኔ ያደለ ሙከያና ድደኝ ግን፣ ቀኑ ሙሉ ስታደረግኝ የነበረው ነገር ነው። እንዴት ነው ፍሩት ስታደረግኝ የነበረው። ሲቀጥል ደግሞ እንደዚህ ካሜራል ምናምን ልክ እዚህ ጋር ክሩ ሲኖር ሪያክት እያደረገች ነበረ። ሁላችንም እዚህ ጋር እኩልን አይደለም? ምንድነው ሪያክት ማድረግ የሚያስፈልገው? አይ ኖ ፌመስ ናት። አይደለም፣ አይደለም፣ ይኸውልሽ የሆነ ሚስ አንደርስታንዲንግ ተፈጥሮ፣ ሲጀመር ማኪ እንደዛ የምታሰብ ሰው አይደለችም። እኔ ፌመስ ነኝ፣ ለእኔ የተለየ ክብር ይሰጠኝ ምናምን የምትል ሰው አይደለችም። ይህን እናንተ አታችሁ ላይ አይመስለኝም፣ ግን ምንድን ነው

እኔ በአንተ ነው የተናደድኩት፣ አቡሽ እንዴት እንዴት ይችላል እንዴ። የሆነ ሚስ አንደርስታንዲንግ ተፈጠራል ከእሷ ጋር እንዴ። ማኪና ታውቃት፣ ልታግባባቸው ልታወራ ሲገባ፣ ጭራሽ እንደዚህ አይነት ሷ መስኝ ምናምን ትላለህ። የማውቃት መስሎኝ እኛ የእሷ ነገር ነገርኳት። በቃ ልጆቷት ኃይሎች ጋ ሄዳ ሰዓቷን ኪል ማድረግ የለባትም የራሷን ጨርሳን የመጣችሁ ሰርታት ሂደ ሆነርኳትይ ከአንተ ቢጠበቅ ነገር አለ። እኛም ሰዓት ኪል እያደረግን አለ። ምንድን የተበደለችው ስራ ነው እየሰራን ያለ ነው አይደለ? ፍሮን እኔ ቅድም ነበር አይደል? እ አብረናል እየሰራልያደረጋት እንደነበረ ዳጊ፣ በኢየሱስ ስም እሺ፣ ቆይ ስማኝ፣ እኔ ነው እኔን ስማኝ። አሁን እሷን ልብስ እየቀየርሽ ነው፣ አባቢያት የተባልከው ያልኳት፣ ልብስ እየቀየረች ነው ያልኳት። እኔ ጥናትን እየሰራው ማለት ነው፣ ሳልበላ ሙሉ ቀን ውዬ፣ አዲስ አክተር መጣ ስላልቻለች እሷ እየበላች እኔ እያባባልኳት ሰርቻ ቃል ነው ገባሽ? ታዲያ ይሄ እኮ ያንቺ ችግር ነው። ከሷ ጋር የሚያገናኘው ነገር የለም አለ። እኔ እዚህ ጋር ችግር የለም። እኔ ግን ደግሞ አንቺ ግን ፀባይሽ እኮ ነው ነው። እኛ እየጮኑ ነው ነገር ምን ተፈጠረ በሰላም እየሰራን አደል እንዴ እን ምንድነው እንደማይተዋወቅ ሰው ምንሆነው ምንድን የተበደላችሁ ዳጊ እግዚአብሔር እናንተ ስትወጣ እንዴት እንዴት እንደሚያረጋት እኮ አሁን ያናደደኝ እኮ ምን እንደሆነ ታውቃለህ? አሁን ከናደደኝ ልክ እሷ እንደ ፕሮዲውሰር እንደ እንትን እሷ በቃ ሁሉም ነገር ኮንትሮል እንደምታደርገን ነገር፣ ሂጅ፣ እናንተን አርጊ ምናምን ማለት ነው። ሂጅ ግቢ፣ ና አባቢያት፣ ኖ ዲስሪስፔክት አርጋኛለች። አልገባሽ ቢ፣ አነጋገሯ ዲስሪስፔክት ያደረገች ምስሎች ሊሆን ይችላል፣ ግን እሷ አንደኛ ነገር እሰው በዛ ወይ የምታወራም ሰው አለችው ከብቶሻል። ምናልባት ደግሞ ቶሎ መጨረስ ስላለብን እየተዋከብን ምናምን፣ ቆይ እንትን እያልካ ስለው እንዴ፣ እንደ ተሽቀብጠው አንተ ለሷ እየተደረብክ ነው።

በዚህ መንገድ ነው የምናወራው? ዳጊ በእውነት በጣም ይቅርታ እኔ ስላልመሰለኝ ነው። ምናልባት በስራ ተወዛ ግቤ እንደዛ ሆኝብሽም ከሆን እኔ ሁንኩብሽ። አሁንም እየመሰለኝ አይደለም ግን ሆንሽብኝ ካልሽ በጣም ይቅርታ። በእናታቸችሁ ፍራንክ ነው። በቃ ፊትን ፊትን ወደ ስራ የሚመለስ እሺ። በእናታችሁ ሆኖ መጨረስ አለብን ፍራንክ ነው። በእነዚ አይነሙ ድማ አንሰራም ካሜራ

እሱ በቃ ለመኖ እንደብሯቸ አልማኪ ኖርማ መደበሩንም አለመደበሩንም መጨረሻ እናወራለን። አሁን ግን ሐኪም ቤት መሄድ አለብኝ እያለች ያለችው ልጭ ጨርሰንላ ትንሸኛ ቴሷ ኖ እዚሁ ካሜራ ፊት ፍቱት እንጂ በኋላ ምናምን የለም የምልህ ፈትቻ በኋላ እናወራም። እዚ ካሜራ ፊት አውሪና ለተመልካቹ እሺ፣ ችግር የለውም። ሦስት ደቂቃ እኮ ነው። በቃ ይቅርታ፣ ጥሩ አስበህበት። እኔ ራሱ ጓሲር ኮራ ቢቀርብን ይሻላለን። በጣም ለሰዎች ክብር ያላት ልጅ ናት። እኛ ግን ሳባሁሽን ሰርተ እንሸኛት። ጠብቂኝ፣ ካልሰራሁሽ፣ ኧረ እጠነቀቃለሁ። አልቀርብሽም ከዚህ በኋላ።